በተለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የሚጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በዚህ ሰዓት ከማደርሳችሁ መረጃዎች መካከል እጅ ልሰጥ የነበረው ኃይል ከበባ ውስጥ ገብቷል። ይህንን በተመለከተ ድራማው ቀጥሏል። እጅ ሊሰጥ የተለያዩ ዝግጅቶች በመንግስት በኩል ተደርገው እጅ ለመስጠት ወደ ቦታው ሲንቀሳቀስ የነበረ በርካታ ኃይል በሌላ ኃይል ከበባ ውስጥ ገብቷል። አሁን ዝግጅቱ ተቋርጦ ይህንን ኃይል ከከበባ ለማውጣት የመንግስት ኃይል ለዚሁ ብርቱ ትግል እያደረገ ነው ተብሏል። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን በዚህ ሰዓት የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ወደ ከተማው ዘርቆ የገባው ፋኖ በሁለት ካምፖች ላይ ጥቃት ፈጽሟል። በዚህም ጉዳት ደርሷል። ከዚህ ባሻገር እንደዚሁ በተለያዩ አካባቢዎች የድሮን አሳና የድሮን ስምሪት እንዲሁም ደግሞ የድሮን ጥቃቶች መኖራቸውን የሚገልጹ መረጃዎችን ጨምሮ የተለያዩ ዝርዝር መረጃዎችን ይዣለው። ከማለዳ ጀምሮ በአምባሰል ተራሮች ላይ የተሰማራው የመንግስት ኃይል ሁለተኛ ቀኑ በያዘው ውጊያ ያለውን አጠቃላይ ሁኔታ በተመለከተም ዝርዝር መረጃ በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ባለፈው አንድ መረጃ በዚህ መጋለጡ ይታወቃል። ከተጋለጠ በኋላ በርካታ ሚዲያዎች እንደዚሁ ይህንን ዘገባ ሲያደርሱት ነበረ። የአርኤስኤፍ ሰልጣኞች በኢትዮጵያ በሚለው ከዚህ ጋር በተያያዘ ዛሬም እንደዚሁ ተጨማሪና አዲስ ዝርዝር መረጃ ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። የአርኤስኤፍ ወይም ደግሞ የሱዳኑ ራፒድ ስፔሻል ፎርስ ፈጥኖ ደራሽ ኃይል ሰልጣኞች በኢትዮጵያ ከሚለው ጉዳይ ጋር በተያያዘ ቀጠናዊ ወታደራዊ፣ እንዲሁም ደግሞ ፖለቲካዊ የኃይል አስተላለፎች ጭምር ያለው ጉዳይ ነው። ይህን በተመለከተ ዛሬ ያለው መረጃ አዲስ መረጃ አድርሳችኋለሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ከዚህ ባሻገር ሀሳብ አስተያየቶቻችሁን ብዙዎቻችሁ አድርሳችኋል፣ በእጅጉ ነው የማመሰግነው። በተለያዩ አካባቢዎች የተፈጸሙ ግፍና ሰቆቃዎችን በተመለከተ እንደዚሁ መረጃዎችን አድርሳችሁኛል፣ በቪዲዮ የታገዙ መረጃዎችን ጭምር በእጅጉ ነው የማመሰግነው። የመንግስት ወታደሮች እንግዲህ ሰሞኑን የፈጸሙትን ጭካኔ የተሞላበትን ተግባር በተመለከተ ቤተሰቦቻቸው በአሰቃቂ ሁኔታ አሰቃቂ ሁኔታ የተገደሉባቸው ቤተሰቦች የሰጡትን ምስክርና የተመለከቱ መረጃዎችም እንደዚሁ እየወጡ ነው የሚገኙት። ብልታቸውን እስስገላቸውን በቢላዋ ጭምር በመቆራረጥ የመንግስት ወታደሮች የገደሏቸውን ንጹሃን ቤተሰቦቻቸው እንግዲህ ከቀብር በፊት ያዩትን በሰውነታቸው ላይ እየተመለከቱትን አጠቃላይ የሰውነት ሁኔታ በተመለከተ እንደዚሁ ይህንን አጋልጠዋል። በጥይት መገደል ክብር ነው። በጥይት መገደል እንደዚሁ ተገቢ ባይባልም እንኳ ክብር ያለው ሞት ነው በሚል ቤተሰቦቻቸው እንግዲህ የተፈጸመውን በአስክሬን ጭምር ያለውን አሰቃቂ ድርጊት እና ኖረኛ ስርዓት በመንግስት ወታደሮች ተፈጸመውን አጋልጠዋል። በጥይት ቢገድሏቸው ይሻል ነበር ነው የሚሉት እንግዲህ ሞት እንኳ ይመረጣል እንደማለት ነው። በዚህ አስቸጋሪ ጊዜ ከዚህ ጋር እና ሌሎች ተጨማሪ መረጃዎችን እየተከታተላቸው አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ከዛ በፊት እንግዲህ ትላንትና መነጋገሪያ ከነበሩት ጉዳዮች አንዱ የነበረው ጌታቸው ረዳ በዓለም አቀፉ ታዋቂ ሚዲያ አልጀዚራ ላይ ቀርቦ ያደረገው ቃለ ምልልስ ነው። ይህንን በተመለከተ እንግዲህ አሁን ካሉ የኢትዮጵያ ፖለቲከኞች መካከል ሚዲያዎች ላይ በሚቀርብበት ጊዜ አነጋጋሪ፣ አወዛጋቢ እንዲሁም ደግሞ በርካታ ሰዎች ትኩረት ከሚስቡ ሰዎች መካከል ጌታቸው ረዳ ቀዳሚው ነው። ጌታቸው ረዳ እንግዲህ የህወሓት በነበረበት ጊዜም የፌዴራል ባለስልጣን በነበረበት ጊዜም አሁንም እንደዚሁ ተመልሶ የአብይ አህመድ አማካሪ በሆነበት ጊዜ በሚዲያ የሚሰጣቸው ንግግሮች አወዛጋቢም እንዲሁም ደግሞ አነጋጋሪም ናቸው። በዛ ላይ የሀሳብ ፍሰቱም ጌታቸው ቀላል በቀላሉ የሚታይ አይደለም። የፖለቲካ እይታውም በዛ ላይ የቋንቋ ደረጃውም ጌታቸው ከፍ ያለ ነው። ከዚህ አንጻር እንግዲህ ጌታቸው ማስታወቂያ ሚኒስትር በነበረበት ጊዜ ከተናገራቸው ንግግሮች እና ኃላፊነት ከማያወስድባቸው ንግግሮች ጌታቸው በወቅቱ የኦሮሞና የአማራ ወጣቶች ያደርጉት የነበረውን ትግል በተመለከተ እሳትና ጭድ የሚል አገላለጽ መጠቀሙ ይታወቃል። የአዲስ አበባ ማስተር ፕላን እየተቃወሙ የኦሮሞ ወጣቶች እንዲሁም ደግሞ በተለያዩ አካባቢዎች በጎንደር በወቅቱ የነበረውን እንቅስቃሴ ቅንጅት በተመለከተ ጌታቸው ይህን ሲናገር ነበር። ለማንኛውም ጌታቸው ረዳ እንግዲህ ከትልቁ ሚዲያ አልጀዚራ ጋር ሄድ ቱ ሄድ ወይም ደግሞ ግንባር ለግንባር ፊት ለፊት ተብሎ በሚጠራው ፕሮግራም ላይ ቀርቦ ነበረ። በዚህ ፕሮግራም አቅራቢ አዘጋጁ መሃዲ ሀሰን ነው። የታዋቂ ፕሮግራም ነው። ታዋቂ የዚህ ፕሮግራም እና ሙግት እና ክርክር አቅራቢ ነው። ከዚህ ጋር ቀርቦ ነው ጌታቸው እንግዲህ ወደ ሀምሳ ወደ አርባ ዘጠኝ ደቂቃዎችን ቆይታ ያደረገው። ፊትለፊት ከተነሱ ጥያቄዎች እና ሙግቶች ጎን ለጎን የኢትዮጵያ ጉዳይ ሲነሳ በወቅታዊ ጉዳይ የተነሱ አንዳንድ ነጥቦችም አሉ። በጎን ለጎን ከጌታቸው ባሻገር የኢትዮጵያን አጠቃላይ ሁኔታ የተመለከቱ ናቸው። በአጠቃላይ እንግዲህ በዚህ ክርክር የነበረውን አጠቃላይ ፕሮግራም ወደ አማርኛ ተመልሶም እንዲሁም ደግሞ ወደ በዛው ባለበት በእንግሊዝኛም ብዙዎቻችሁ እየተከታተላችሁ እንደሆነ ተስፋ አድርጋለሁ። እኔ በሶስት ከፍዬ ተመለክቼዋለሁ። አንደኛው እንግዲህ በዚህ ክርክር ላይ የነበሩት ነጥቦች ጌታቸው ረዳና ህወሓትን የተመለከተው አንደኛው የፕሮግራሙ ክፍል ነው። ሁለተኛው ደግሞ አብይ አህመድን እና የአብይ አህመድን ፖለቲካ እና የፖለቲካ ሚና የተመለከተው ነው። በዚህ ጉዳይ ላይ እንግዲህ ከቀረቡት ሶስተኛው ደግሞ በቀሪው አጠቃላይ የኢትዮጵያ ፖለቲካ ላይ እየቀረበውና አጠቃላይ አሳ የተሰጠበትን ነው። በዚህ መሰረት እንግዲህ ጌታቸው ረዳ የቀረቡለትን ጥያቄዎች አከራካሪ ጥያቄዎች በተመለከተ ኃላፊነት ወስዶ ያልመለሳቸው በተዘዋዋሪ እየመለሳቸው አሉ። ከእነዚህ መካከል እንግዲህ አብይ አህመድን ያስቀይማሉ ያላቸውን ጥያቄዎች ጌታቸው እንደዚሁ ለማለፍ ሲሞክር ይታያል። ቆይቶ ጋዜጠኛው መልሶ ሲሟገተውና ሲያስጨንቀው ደግሞ ያው በሌላ መንገድ መልሶ ይጠራቸዋል። የትግራይ ፖለቲካ ውክልናውንም ላለማጣት፣ የአብይ አህመድ ወዳጅነቱንም ላለማጣት ነው እንግዲህ ጌታቸው ትናንት ሲሟገት ያመሻው አጠቃላይ ሲታይ ይዘቱ ነው። አብይ አህመድን ላለማስቀየም፣ እንዲሁም ደግሞ የትግራይ ፖለቲካ ውክልናውን ለማረጋገጥ በሁለት ጉዳዮች መካከል ጌታቸው እንግዲህ በዚህ ላይ ዥዋዥዌ ውስጥ ገብቶ ታይቷል። ሁለት ዛፍ ላይ በአንድ እግር እንደመውጣት ነው። አሁን ባለው ሁኔታ እንግዲህ የትግራይን ፖለቲካ ለማስከበር ጌታቸው እንደ ካህድ በሚታይበት የትግራይ ፖለቲካ ውክልናውን ለመያዝ እንግዲህ ያደረጋቸው ንግግሮች እንዲሁም ደግሞ አሁን የአብይ አህመድ የሰጠውን ስልጣንና የአብይ አህመድ ወዳጅነት ስላለማስቀየም ነው። ጥያቄዎችን ለማለዘብም ሲሞክር ታይቷል። በስ ያለሁ እንደ ድሮ አልናገርም በሚልም ድሮ የተናገራቸውን ንግግሮች ኃላፊነት በተመለከተ በዚህ መንገድ ለማለፍ ሞክሯል። ጌታቸው እንግዲህ በትግራይ ጀኖሳይድ ተፈጽሟል ከሚለው እስከ መደመር መጽሐፍ ድረስ ጥያቄዎች ቀርበውለት በሁለት ዘመናት ሁለት አቋም ያሳየባቸውን ምላሾች ሰጥቷል። ጀኖሳይድ ተፈጽሟል ያልከው አንተ ነህ ተብሎ ለቀረበለት አዎ ተፈጽሟል ላል። እንግዲህ ከዚህ ጋር በተያዘ ማን ነው የፈጸመው ተብሎ ሲጠየ ጌታቸው ዙሪያ ሲዞር አጠቃላይ ጦርነቱን ግን የመራው አብይ አህመድ ነው በሚል ደምድሟል። ለማንኛውም እንግዲህ በዚህ ጉዳይ ላይ እኔ የተመለከትኩት ጀኖሳይድ የሚለውን ጉዳይ ዓለም አቀፍ ሚዲያዎች ጭምር ይህንን እንደ እውነታ እንዲወስዱት እየተደረገ ያለውን ሂደት በዚህ ቃለ ምልልስ ውስጥ እንደ ሌላ ጉዳይ ጎን ለጎን የሚታይ ነው። ጌታቸው ረዳ ከዚህ ላይ እንግዲህ ሁለት ጉዳዮችንም አንስቷል። ይህም እንግዲህ ከዚህ ቃለ ምልልስ ላይ እንደ ታሪክ ሊወሰድ ነው። ጋዜጠኛው ጌታቸው ረዳ በአማራ ላይ የነሱ ታጣቂዎች የፈጸሙትን የጦር ወንጀል በተመለከተ ላነሳለት ጥያቄ የተናጠል ትዕዛዝ አልሰጠንም፣ በአጠቃላይ ግን ኃላፊነት እንወስዳለን ብሏል። ጌታቸው ረዳ እንግዲህ በወሎ በጎንደር በሸዋ የህወሀት ታጣቂዎች ለስምንት ወራት አካባቢውን ተቆጣጥረው በነበረበት ጊዜ ለተፈጸሙ ግፍና ሰቆቃዎች ተናጠል ትዕዛዝ ባንሰጥም ኃላፊነት እንወስዳለን ብለዋል። ይህም እንግዲህ በታሪክ ውስጥ የሚቀመጥ ነው። በትግራይ ላይም በአመራር ውድቀት እና በአመራር ብቃት ማነስ ለደረሰው ቀውስ ኃላፊነት እንወስዳለን ብለዋል። ጌታቸው እንግዲህ ወልቃይትን በተመለከተም አስተዳደሩ መፍረስ አለበት የሚል አቋም ነው ሲያንጸባርቅ የነበረው። ይሄ እንግዲህ ከጦርነቱ በፊት የነበረውን ስታተስኮ ፕሪቶሪያ የፈረመው እሱ ነው ከፕሪቶሪያ ወደ በፊት ወደ ነበረው ሁኔታ መመለስ አለበት ከጦርነቱ በፊት የሚል አቋም ነው ያንጸባረቀው። ከነ ኮሎኔል ደመቀ ዘውዱ ጋር የምሰራው ለትግራይ ጥቅም ነው፣ ከአብይ አህመድ ጋርም የምሰራው ለትግራይ ጥቅም ነው ሲል እንግዲህ ይህንን ተናግሯል። በዚህ ላይ ጋዜጠኛው እና ደመቀ ዘውዱ እንግዲህ በዘር ማጥፋት እንደዚሁ ካሁን በፊት የወጣውን ሪፖርት አንስቶ ለማሳየት ሞክሯል። በዚህ በኩል እንግዲህ በቂ ምላሽ ያስፈልገዋል ከሌሎቹ ምሁራን አያይዞም እንዳብይ አማካሪነት የሚጠየቀውን ጥያቄ እንዳብይ አማካሪነት ሲመልስ እንደ ፖሊሲ ሜከር ወይም ደግሞ ህጋዊ ፖሊሲ አውጭ ስላልሆንኩኝ እንደ አማካሪነት የብሎ ጥያቄዎች ለመሸሽ ይሞክራል። ከዛ ባሻገር ደግሞ አያይዞም እንዳብይ አማካሪነት የሚጠይቀውን ጥያቄ እኔ እንደማስበው እኔ እንደማምነው እያለ ምላሽ ሲሰጥ ታይቷል። ይህ እንግዲህ አብይ አህመድ ላይ ያለውን አለመተማመን ጌታቸው ያሳያል። አማካሪነህ በዚህ ጉዳይ ላይ ጠቅላይ ሚኒስትሩ ተብሎ ሲጠየቅ እኔ እንደማስበው እያለ ነው የሚመልሰው። ስለዚህ ወይ አብይ አህመድ የሚሰራውን ጉዳይ እንደ አማካሪነቱ አያውቀውም ወይ ደግሞ አያምንበትም። ስለዚህ እኔ እንደማስበው እኔ እንደማምነው ነው። ከዚህ መካከል እንግዲህ የቀይ ባህር ጉዳይ የአሰብ ጉዳይ የኢሳያስና የኤርትራ ጉዳይ ተነስቶለት እኔ እንደማስበው እያለ ነው ምላሽ የሰጠው። በዚህ ቃለምልስ እንግዲህ አማራን በተመለከተ የተነሱ ጉዳዮች መካከል የእነ ጌታቸው ረዳ ታጣቂዎች የፈጸሙት የጦር ወንጀል ፋኖ አሁንም ውጊያ ላይ ስለመሆኑና ተኩስ ውጊያ ስለመኖሩ የተነሳው ጉዳይ አሁንም ጦርነት መኖሩን እንደዚሁ እንግዲህ በዚህ ቃለ ምልልስ ላይ ከተነሱት ጉዳዮች ነው። ሌላው የወልቃይት አስተዳደርን በተመለከተ አሁንም ይህንን ጉዳይ በዚሁ ላይ ተነስቷል። ኤርትራን በተመለከተ በተለያዩ አቅጣጫዎች እንግዲህ ጥያቄዎች ተነስተዋል። አንደኛው በተለይ ከኤርትራ አብይ አህመድ አሁን በተደጋጋሚ ካነሳው የቀይ ባህር ጉዳይ ጋር በተያያዘ የኢትዮጵያና ኤርትራን ጉዳይ የተከታተሉ የኦስሎ ፕሮፌሰር ጭምር አስተያየት የሰጡበት ነው። ኤርትራ የተለያዩ ሚሊሻዎችን ታሰለጥናለች፣ አብይ አህመድን የሚቃወሙ ታስታጥቃለች። ከነዚህ መካከል የአማራ ሚሊሻ በሚል ፋኖን እና ቲፒኤልኤፍን በዚሁ ቃለ ምልልስ ላይ አንስተዋል። አብይን በተመለከተ ደግሞ አብይ አህመድ አሁን እንግዲህ ታላቅ ኢትዮጵያ ያደርጋለሁ በሚለው መንገድ ላይ ያለውን አጠቃላይ ሁኔታ በተመለከተ በተጋባዥ ፕሮፌሰሩም ጭምር የተሰጠው አስተያየት አለ። ተጋባዥ ፕሮፌሰሩ አብይ አህመድ ኢትዮጵያን ታላቅ አድርጋለሁ ቢልም ግን ከቀደሙት ነገሮች የተለየ ነገር እያደረገ አይደለም፣ አዙሪት ውስጥ ነው ያለው፣ ጦርነት አለ በሚል የኢትዮጵያን ሁኔታ በዛ መንገድ ገልጸውታል። ተጋባዥ ጋዜጠኞች መካከል እንግዲህ እና የአዲስ ስታንዳርዷ ጸዳለ ለማ እየታቸው ረዳን የሞራል ጉዳይ የለብህም ወይ አሁን ከአብይ አህመድ ጋር ለመስራት እንደዚሁ ብለዋለች። አጠቃላይ እንግዲህ በዚህ ቃለ ምልልስ ላይ እናንተ የተመለከታችሁት እንዳለ ነው። በእኔ ምልከታ አሁንም የቀረቡ የተፈጸሙ የጦር ወንጀሎች በሙሉ እንዳልተዘጋ ፋይላቸው ጌታቸው የሚያምናል። አብይም በዚህ መንገድ ነው እየሄደ ያለው። ጉዳዩ በንጥልጥል ላይ እንደሆነ አልጀዚራ ለማሳየት ሞክሯል። ጌታቸው ረዳ በትግራይ ጀኖሳይድ ተፈጽሟል አለውም፣ እሱም ተጠያቂ የሆነ የለም። በአማራ ላይ ጀኖሳይድ እና የጦር ወንጀል ተፈጽሟል፣ እሱም ተጠያቂ የሆነ የለም። አጠቃላይ ጉዳዩ በንጥልጥል ላይ እንዳለ የትላንቱ ቃለምልልስም ለአለም አሳይቷል። ለማንኛውም በዚህ በኩል እናንተ የተሰማችሁን አስተያየት ልታደርሱ ትችላላችሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ ወደ መቀሌ የሚወስደን መረጃ ነው የማስከትለው። በመቀሌ ዩኒቨርሲቲ አቅራቢያ ማታ ማርታ ተብሎ የሚጠራው አደባባይ አካባቢ አመሻሹን ወደ ማታ አካባቢ ፍንዳታ ደርሷል። በፍንዳታው እንግዲህ ከተማ ውስጥ ከፍተኛ ድምፅ ይሰማ ነበር ነው የተባለው። የቦምብ ፍንዳታው ሰዎች በሚዘዋውሩበት ቦታ ላይ የፈነዳ ቢሆንም በሰዎች ላይ እስካሁን የደረሰ ጉዳት የለም ነው የተባለው። ከዚህ ጋር በተያያዘ ከፍተኛ ፍንዳታ ነው የተሰማው፣ ይህም ድንጋጤ ፈጥሯል። አንዳንዶቹ እንደውም ከአውሮፕላን የወደቀ ቦምብ ነው፣ ሌሎቹ ደግሞ ምንድን ነው በሚል ከተማ ውስጥ ወትሮም በቋፍ ላይ ያለው ሕዝብ ድንጋጤ ውስጥ ገብቶ እንደነበር ነው ፖሊስም ከጉዳዩ ጋር እስካሁን ያለው ነገር የለም። ወደ በዚህ ሰዓት ካስኳቸው መረጃዎች መካከል ዋናው መረጃ አንዱ አርኤስፍ በኢትዮጵያ የሚለው መረጃ ነው እንግዲህ የሱዳኑ ፈጥኖ ደራሽ ኃይል ወይም ደግሞ ጀነራል መሐመድ ደጋሉ ይመራው ወታደራዊ ስልጠና መጀመሩ እና የስልጠና መርሃ ግብር እየተከናወነ የሚሆኑን የሚገልጹ መረጃዎች ናቸው የወጡት ይህን አጋልጠዋል በይፋ እንግዲህ ወታደራዊ ስልጠና መጀመሪያ ስልጠና መጀመሩ የሚገልጸው መረጃ በኢትዮጵያ ምዕራብ ቀጠና ምዕራብ ኢትዮጵያ ቤኒሻንጉል ጉምዝ ክልል መንጊ ወረዳ ዳቦስ ወንዝ አቅራቢያ ትልቅ ወታደራዊ ማሰልጠኛ እየተዘጋጀ መሆኑ እንግዲህ የኢትዮ ፎከስ የመረጃ ምንጮች ባለፈው ማጋለጣቸው ይታወቃል። ዛሬ ደግሞ እንግዲህ ወታደራዊ ማሰልጠኛው በጀነራል ጌታቸው ጉድና የሚመራ ቡድን አስጎብኝነት ከአረብ ኤሚሬትስ የመጡ የሎጂስቲክ እና የመሳሪያ አቅራቢዎች ባሉበት ዝግጅት መኖሩ ነበር ባለፈው ተዘግቦ የነበረው። እንግዲህ ድርጊቱ ቀጠናዊ ወታደራዊ፣ ፖለቲካዊ ጣልቃ ገብነቶች መገለጫ እንደሆነም ጭምር ተዘግቧል። ከዚህ ጋር በተያያዘ የሕዳር 15 2018 ባለፈው ሰኞ ማለት ነው፣ 56 ተሽከርካሪዎች እንደዚሁ ምልምል ወታደሮችን ሰልጣኞችን ይዘው ሮብ ዕለት እንደዚሁ በ17 ማለት ነው ሰባ ተሽከርካሪዎች ምልምል ወታደሮችን ጭነው ወደዚህ አካባቢ ሲንቀሳቀሱ መመልከታቸውን የመረጃ ምንጮች ገልጸዋል። ተሽከካሪዎቹ ጃፓን ሰራሽ ትራከሮች ሲሆኑ በአረብ ኤሚሬትስ ያቀረበቻቸው እንደሆኑ ነው የመረጃ ምንጮቹ የገለጹት። ለዚህ አገልግሎት እንግዲህ ሁለት ሺህ እነዚህ ትራከር ተሽከርካሪዎች ለኢትዮጵያ ከአረብ ኤሚሬትስ እንደዚሁ ተልከዋል። ከነዚህ ውስጥ አሁን መቶ ሀያ ስድስት የሚሆኑት ወደ አገር ውስጥ ገብተዋል ነው የተባለው። አረብ ዩናይትድ አረብ ኤሚሬትስ ወይ ደግሞ የተባበሩት አረብ ኤሚሬትስ ከመቶ ሀያ ስድስት ተሽከርካሪዎችን አስገብተዋል። የመረጃ ምንጩ ከ6500 በላይ የሚሆኑ የመጀመሪያ ዙር ሰልጣኞች ስለመጓጓዛቸው ነው ወደ ዳቦስ ወታደራዊ ማሰልጠኛ የተገለጸው። ምልምል ሰልጣኞቹ ውስጥ የውጭ ሀገር ዜጎች እንደሚገኙበት የገለጹት የመረጃ ምንጮች ከየት ሀገር የመጡ የሚለውን ግን ለማወቅና ለማረጋገጥ አልተቻለም ነው የሚሉት። ዩናይትድ አረብ ኤሚሬትስ እስካሁን በፊት እንደሚታወቀው ለፈጥኖ ዳሽ ኃይሉ ከኮሎምቢያ፣ ከኒጀር፣ ከደቡብ ሱዳን፣ ከኢትዮጵያ ከሱማሊያ ከምዕራብ አፍሪካ ሀገራት ከመካከለኛው ምስራቅ አፍሪካ ሀገራት እና ከላቲን እና ከአረቢያን ሀገራት እንደዚሁ ታጣቂና ወታደሮችን እያሰለጠነች ያሰለጠነች የወር ደሞዝ ወይ ደሞ ቀጥረኛው ወታደሮችን ወደ አካባቢ ታስገባ መቆየቷ ይታወቃል። ምናልባት ከነዚህ ሀገራት የመጡ ሊሆን ይችላል ሰልጣኞቹ ነው የተባለው። በኢትዮጵያ በኢትዮጵያ መከላከያ ሰራዊት መኮንኖችን በዚህ ጉዳይ ላይ ወደ አረብ ኤሚሬትስ በተመላላሽ በመሄድ ስልጠናና ተዛማጅ ጉዳዮች አመቻች ኮሚቴ መንቀሳቀሱና ተጠሪነቱ ለጀነራል ጌታቸው ጉድና መሆኑንም ወታደራዊ መረጃ ምንጮቹ ገልጸዋል። ይህንን በተመለከተ ተጨማሪ መረጃዎች እንደደረሱኝ ወደ እናንተ የማደርስ ይሆናል። ወደ ሌሎች መረጃዎች ስንቀጥል በዚህ ሰዓት እንግዲህ ከያስኳቸው መረጃዎች መካከል ወደ ወለጋ የሚወስደን መረጃ ነው። ይህ መረጃ እንግዲህ አስቂኝም እንዲሁም ደግሞ እንግዲህ የአጋሽ ታጋሽ ድራማ አይነት መረጃ ነው እስኪ ተከታተሉት በወለጋ እንግዲህ ሆሮ ጉዱሩ ወለጋ ዞን ከዛ በፊት አንድ ሌላ መረጃ ላድረስ ሆሮ ጉዱሩ ወለጋ ዞን ዋና አስተዳዳሪ መሬሳ ፊጨ አጃቢዎቹ መገደላቸው ተገልጿል እሱ ሩጦ አምልጧል ህዳር 12 ነው ይሄ የሆነው ህዳር 12 2018 ዓ ም ተረፋዱ አራት ሰዓት ገደማ ከዞኑ ዋና ከተማ ሻምቦ አቅራቢያ ሆሮ ሁሉቆ ወረዳ ለመስክ ጉብኝት የዞኑ አስተዳዳሪ ፖሊሶች በሚሊሻዎች እንዲሁም ደግሞ በልዩ ኮማንዶች ታጅቦ እንቅስቃሴ ላይ በነበረበት ሰዓት ነው። ታጣቂዎቹ ጥቃት በመክፈት አጃቢዎቹን፣ ሌሎች የሚሊሻዎች እና ጥበቃ ፖሊሶቹን በመግደል እሱን ያሯሯጡት። የዞኑ አስተዳዳሪ መሬሳ ፊቴ በቆሎ ማሳ ውስጥ ገብቶ ነው ያመለጠው። በዚህ መንገድ አጃቢዎቹ እና ጥበቃዎቹ ህይወታቸው አልፎ እሱ ግን ተርፏል ነው እየተባለው። ወደ አጋች ታጋች መረጃው ነው የሚሄደው። ይሄ መረጃ እንግዲህ አስቂኝም ነው ለብዙዎቹ ማስተማሪ የሚሆን ነው። በጃል ሞሳ የሚመራው የኦነግ ኃይል እጅ ለመስጠት ድርድር ጀምሯል በሚለው የሚጀምረው መረጃ ጃል ሞሳን ለመቀበል በጃል ሰኝ፣ ጃል ሰኝ አሁን የኦሮሚያ ጸጥታ ቢሮ ከፍተኛ ሹም ነው። ጃል ሰኝ በኪረም ወረዳ ላይ ባለስልጣናት በሪያርደው እንዲቀበሉትና ይህን እንዲያመቻቹ ትዕዛዝ ይሰጣል። ጃልሰኝ ጃልሞሳ ደግሞ ታጣቂዎቹን ከተለያዩ ጫካዎች ሰብስቦ ወደዚህ ቦታ እንግዲህ እንዲቀበሉት እንቅስቃሴ ይጀምራል። ይህንን እየሰማው የነጃል መሮ ቡድን እንግዲህ ብርቱ ውጊያ ከፍቶበታል። ብርቱ ውጊያም ሲያደርጉ ነበር እየሰነበቱት። ጃልሰኝ እጅ ሰጥቶ ከተሾመ በኋላ ስምንት የኦነግ ጃል ወይም ደግሞ የኃይል መሪዎች ጋር እያስተባበረ አሁንም የተለያዩ ፍላጎቶች እንዲያስፈጽሙ ያደርጋል። እንግዲህ አሁን በወጣው መረጃ በጃል ሞሳ ጦር ጊዳ አያና ወረዳ ላይ ሊገባ የብልጽግና ባለስልጣናት ለመቀበል አስር በሬ ያርደው ዝግጅት ላይ በተሰናዱበት በዚህ ሰዓት በጃል ሞሳ ጦር ላይ የነጃል መሮ የምራበዝ የሚባለው ኃይል በተለይ በጃል ጀመራና በነጃል መርጋ ያለው የሚመራው ኃይል ከበባ ውስጥ አስገብቶታል። ይሄ ለመንግስት እጁን ሊሰጥ ሲንቀሳቀስ የነበረውን የጃልሞሳን ኃይል ነው የተባለው። ይህንን ተከትሎ እንግዲህ እጅ አትሰጡም እዚሁ ታልቃላችሁ በሚል ይህን ጃልመሮ መሮጦር በተለይ የጃል መርጋና የጃል ጀመራ ኃይል ከበባ ውስጥ አስገብቶታል። ይህንን ኃይል የመንግስት ኃይልም የተሰናዳውን ዝግጅት ጥሎ የጃል ሞሳን ኃይል ከከበባ ለማውጣት ከባድ ውጊያ ተከፍቷል ነው እየተባለው በኋላ ጥቃት ከዚህ በኋላ እንግዲህ ጥቃቱን በተመለከተ ተጨማሪ መረጃዎች እንደደረሱኝ አደርሳችኋለሁ። ውጊያዬ ትደርጋለሁ ኤጀሬ ተብሎ በሚጠራ ቦታ ላይ ነው። ከጊዳያና ወረዳ እና ከኪረም ወረዳ በሙሉ የተሰበሰበው የጃልሞሳ ኃይል ወደ እጅ ለመስጠት ወደ ዝግጅት ቦታው ሲሄድ ከበባ ውስጥ የገባው ኤጀሬ ተብሎ የሚጠራ አካባቢ እንደሆነ የአካባቢ የመረጃ ምንጮች ገልጸዋል። እንግዲህ ከዚህ ጋር በተያያዘ ጃልሰኝ የሚመራው ቡድን ስምንት ጃሎችን ያስተባብራል። ጃልሰኝ የመንግስት የብልጽግና ተሿሚው ነው። የጃልሰኝ ቡድን ውስጥ የሚባሉት አንዱ ጃል ሞሳ ነው። ዛሬ እንግዲህ ከበባ ውስጥ የገባው ከዚህ ቀደም ብሎ ደግሞ ከሁለት ቀናት በፊት በመተከል ቡለን ወረዳ በኩጂ ቀበሌ ጥቃት የፈጸመው ጃል ቃንቄ ተብሎ የሚጠራው እንደዚሁ በጃልሰኝ ከሚመሩት ጃሎች መካከል ይገኝበታል። ወደ ሌሎች መረጃዎች ይሄዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ህጋዊ አደረጃጀት አይደለም በሚል እንዲፈርስ ህወሀት ውሳኔ ያሳልፏል። ማህተሙም እንዲያስረክቡ እንደዚሁ የቤተክርስቲያን አስተዳዳሪዎች ላይ ኮማንደሩ የፖሊስ ኮማንደሩ ደብዳቤ ጽፈዋል። ይሄ እየሆነ ያለው እንግዲህ ባለፈው በግንቦት በነበረው የእርከበ ካህናት ጉባኤ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራያ ስድስት ወረዳዎች የሚገኙ ሁለት መቶ አስር አብያተ ክርስቲያናት በአንድ ሀገረ ስብከት እንዲቋቋሙ ከተወሰነ በኋላ አሁን ህወሀት ይህንን እያፈረሰ ነው የሚገኘው። ለዚህ እንግዲህ የተጻፈው ደብዳቤ ላይ የፖሊስ ኮማንደሩ ለቤተክርስቲያኖች የጻፉት ደብዳቤ ላይ በአጭሩ እንግዲህ ትርጉም ከትግረኛ ወደ አማርኛ የተመለሰውን ላድርስላችሁ። ወደ አለማጣ ከተማ እንግዲህ በአለማጣ ከተማ የሚገኙ አብያተ ክርስቲያኖች እና ሰበካ ጉባኤ አመራሮች ጻፈው ደብዳቤ ነው። እንግዲህ ይህንን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተደጋጋሚ የሚቀርቡ ዘገባዎች ላይ ምን ምላሽ እየሰጠች ነው የሚለው እስካሁን ድረስ እዚህ ግባ የሚባል ምላሽ እየሰጠች አይደለም። ጉዳዩ ህጋዊ ያልሆነ ማህተም እንድታስረክቡ ይላል፣ ህጋዊ የሆነ አሰራር እንድትከተሉ ይላል። ፖሊስ ነው ለቤተክርስቲያኗ እየጻፈው ሁላቸውም ልብ በሉ። ከላይ እንደተጠቀሰው አለማጣ ከተማ አስተዳደር በትግራይ ግዛት ስር ያለ መሆኑ እየታወቀ በክላችን የታወጀው ጀኖሳይድ ጦርነት ሰበብ ተደርጎ በህገ መንግስቱ አንቀጽ 47 አስተዳደር አከላለል መሰረት ያደረገ የትግራይ ክልል ስር እያለ ወራሪዎች ምቹ አጋጣሚ መጠቀም የቤተክርስቲያን መሪዎች ከሃይማኖታዊ መስተጋብር በመውጣት ወደ መንግስት አስተዳደር እጃቸውን አስገብተው በስልጣናቸው ተጠቅመው በትግራይ ክልል ግዛት በደቡብ ማይጨው ሲተዳደር የነበረው ሃይማኖታዊ ተቋም ወደ ሰሜን ወሎ ራያ ሀገረ ስብከት ብለው በመሰየም ግልጽ የሆነ የህግን ጥሰት ወንጀል ፈጽመው ከአምስት ዓመት በላይ ካላግባብ ሲያገለግሉ ቆይተዋል ይላል። እንግዲህ ቤተክርስቲያኗን በመቃወም ነው። በመሆኑም እንግዲህ ይህንን በተመለከተ ረዘም ያለ ነው ጽሁፉ። ብዙ የጸጥታ ጉዳይ ነው። ሶስት ነገሮችን እንዲያከናውኑ ለቤተክርስቲያን ሰበካ መሪዎቹ ኮማንደሩ ደብዳቤ ጽፈዋል። አንደኛው ሁሉም የቤተ ክርስቲያኖች አስተዳደራቸው የትግራይ ክልል ዞን እና ወረዳ ስር ስለሆነ አለማጣ ከተማ ላይ የሚገኙ ቤተ ክርስቲያኖችና በትግራይ ክልል ስር ወደ ደቡባዊ ትግራይ የማይጫው ሀገረ ስብከት ማህተማቸውና ሰነዳቸውን እንዳስረክቡ የሌላ ክልል ስለሆነ ይህ መንግስታዊ ደብዳቤ የደረሳችሁ ቤተ ክርስቲያኖች አሰራራችሁን ልትቀይሩ ይገባል። ክልላችን አስተዳደር ክልላችን አስተዳደር ውጭ ነን ካላችሁ ወታደራዊ እርምጃ እንወስዳለን ይላል። ሁለተኛው እኛ እንደ መንግስት አካላት ሃይማኖታዊና መንግስታዊ ሊኖር የሚገባው አሰራር ሰው በሰውነቱ ተከብሮ በሰላማዊ መንገድ የስራ ድርሻው መብቱን ሳይጋፋ እኩል ተከባብሮ ሊሰራ ይገባል ብለን እናምናለን። ይሄ ካልሆነ ግን ደግሞ ወደ መጨረሻው ህግ ማስከበርና ስምሪት የምንሄድ መሆኑ ይታወቅ ይገባላል። ሶስተኛው ቤተክርስቲያኖች ወደ ትክክለኛ ሃይማኖታዊ አስተምሮ ስብከቱ ውጭ ለህዝብ የሚያሸብሩ የሚያስደነግጡና አላስፈላጊ ረብሻ የሚፈጥሩ አውደ ምሕረቶች ይሁን ቤተክርስቲያን የጸጥታ ችግር የሚፈጥሩ ከሆነ ኃይል አሰማርተን እናስራለን፣ እንደበድባለን ነው የሚለው እንግዲህ እርምጃ እንወስዳለን ብሏል። ይሄን የጻፈው ፖሊስ ኮማንደር ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የትግራይ መንበረ ሰላማ ተብሎ የሚጠራ የህወሃት የሃይማኖታዊ ቡድን መዋቅሯ ሲፈርስ እስካሁን ድረስ ምንም የተናገረችው ነገር የለም። ይሄ ደብዳቤም እንግዲህ የሚያሳየው ይሄ ነው። ይሄ ደብዳቤ የጻፈው ኮማንደር አብረሃ ይባላል። ያለማጣ ከተማ ሰላምና ጸጥታ ዘርፍ ኃላፊ መሆኑን የተገለጸው ለትግራይ አርሚ 24 ኮር ሦስት አሞራ ክፍለ ጦር ለከተማው የሚገኙ የጸጥታ ኃይሎች፣ ያለማጣ ከተማ የሚልሻ ጽህፈት ቤት፣ ለአለማጣ ከተማ ፖሊስ እና ለአለማጣ ከተማ ከንቲባ በግልባጭ ተጽፏል። ከዚህ ባሻገር የህወሃት ታጣቂዎች ደግሞ ትላንትና እንደዚሁ በከተማው ውስጥ የተለያዩ ወንጀሎችን ሲፈጽሙ ነው እያመሹት። ከነዚህ መካከል አለማጣ መናኸሪያ ሰሞኑ እንግዲህ የህወሃት ታጣቂዎች መቆጣጠራቸውን ተከትሎ የጦር መሳሪያ ዝውውርና የጦር መሳሪያ ጭነት ምቹ ሁኔታ ተፈጥሮላቸዋል ነው የተባለው። ትላንትና የህወሀት ሁለት ከፍተኛ የዞን አስተዳዳሪዎች ንጉስ አበጀ ኮረም፣ እንዲሁም ደግሞ ዝናቡ ገብረ መድን አለማጣ ህዝብ ሰብስበው እንግዲህ ሁሉንም ተቋማት ከታሳሳ እንድ ጀምሮ ሙሉ በሙሉ እንድትቆጣጠሩ እና ለህዝብ እንድታስረክቡ ኮማንድ ፖስቱንና የአማራ አስተዳደርን ሙሉ በሙሉ እንድታፈርሱ የሚል ትዕዛዝ ሰጥተዋል። እንግዲህ ሁለቱ ይህን ያሉት ንጉስ አበጀና ዝናቡ ገብረመድን መድን ኮረምና አለማጣ ላይ ነው። የኮማንድ ፖስቱ ጊዜው አብቅቶለታል፣ ጊዜው አብቅቷል። ራሱ የማይወጣ ከሆነ ራሱ ያው ቃል የሚወሰድበትን የሚል ማስጠንቀቂያ ሰጥተዋል። ከምሽቱ ሁለት ሰዓት ላይ ህዋሃት ታጣቂዎች አለማጣ ከተማ አብርሃ ሮብሶ ተብሎ የሚጠራ የንግድ ባንክ ሰራተኛን አግተው ወስደዋል። በተመሳሳይ ኮረም ከተማ ከምሽቱ ሶስት ሰዓት ላይ የትንቢዮ ቤተክርስቲያን አስተዳዳሪ ቀሲስ ስናየው ደርበው ታግተው ተወስደዋል በህዋሃት ታጣቂዎች። ሌላው መረጃችን እንግዲህ በኦሮሚያ ክልል በነፍስ ወከፍ እያንዳንዱ ሰው ለምን ጉዳይ እንደታወቀ የማይታወቅ ገንዘብ እንዲከፍል እየተጠየቀ መሆኑ ነው የተገለጸው። ገንዘብ ክፈሉ እንባላለን፣ ደረሰኝ አይሰጡንም። በዚህ ህዝቡ ችግር ላይ ወድቋል። በነፍስ ወከፍ ከ4 ሺ እስከ 25 ሺ ብር ድረስ ነው ሰዎች እየተጠየቁ ያሉ። የተጠየቀው ገንዘብ በኃይል ለመቀበል ደግሞ ጋቸና ሴርና ረፒዮላ ተሰማርተዋል፣ ስምሪት ወስደዋል። አበላቸውንም እንደዚሁ ከዚሁ ላይ ተቀንሶ ነው የሚሰጣቸው። ሁሉንም ሰው እያስገደሉ ይህን ያክል ገንዘብ ይቀበላሉ ነው ያሉት። ደረሰኝ የለውም። እንደ አንዳንድ አካባቢዎች ተጠየቁ፣ የኦሮሚያ ብልጽግና ባለስልጣናት ለህዝብ ልማት ነው የሚል ምላሽ ነው እየሰጡት። ወደ ሌሎች መረጃዎች ስንሄድ ወደ አሮሲ የሚወስድን መረጃ ነው የሚያስከትለው። በአሮሲ ሆንቆሎ ዋቢ ወረዳ በእርሻ ስራ ላይ የነበሩ 15 ሰዎች ታግተው ተወስደዋል። ህዳር 16 2018 ነው ታግተው የተወሰዱት። እስከዛሬ እንግዲህ ያሉበት አልታወቀም። ዛሬ ሶስተኛ ቀናቸው ነው። ሆንቆሎ ዋቢ ወረዳ ሌቀቅሳ ቀበሌን፣ በተመሳሳይ እንደዚሁ ሸርካ ወረዳ ሄላ ዘባባ ቀበሌ፣ ጉና ወረዳ ኖኖ ጃዊ ቀበሌ ባለፈው ከጥቅምት አጋማሽ እስካሁን ድረስ ብቻ ከ65 በላይ የኦርቶዶክስ እምነት ተከታዮች መገደላቸውን ነው ከአካባቢ ወጡ መረጃዎች የሚያሳዩት። ጉዳዩ ዓለም አቀፍ መነጋገሪያ ሆኗል። ወደ ግንባር መረጃዎች ነው የምሄደው። ወደ ግንባር መረጃዎች ስሄድ ወደ አንኮበር የሚወስድን መረጃ ነው የማስቀጥለው። በአንኮበር አልዩ አምባ ከተማ በተኩስ ተኩስ እየተናጠች ነው ከተማ በዚህ ሰዓት የሚል መረጃ ነው። ፋኖ ከማለዳ ጀምሮ ወደ አልዩ አምባ ከተማ አንኮበር ማለት ነው በመግባቱ በመግባት ጥቃት ከፍቷል። በጥቃቱ የአድማ ብተናና የሚሊሻ ካምፖች ላይ ጉዳት ደርሷል። አሁን ፋኖ ከተማውን ተቆጣጥሮ ይገኛል። በካምፖች ላይ በተፈጸመ ድንገተኛ ጥቃት የተጀመረው ውጊያ እስከዚህ ሰዓት ድረስ መቀጠሉን የሚገልጹት የመረጃ ምንጮች መደበኛ ውጊያ ተጠናክሮ ቀጥሏል፣ ከባድ ውጊያ እየተደረገ ነው ይላሉ። አንድ አይን ማጅ ደግሞ ስምንት የሚደርሱ የመንግስት ወታደሮች ዩኒፎርም የለበሱ አስክሬን ያድማ ብተና ማለት ነው ወድቀው መመልከታቸውን በካምፕ አካባቢ ገልጸው፣ ሁለተኛ ቀን ከሁለት ቀናት በፊትም በዚሁ አካባቢ አንድ የፋኖ አመራርና አጃቢዎቹ በሞተር ብስክሌት ሲሄዱ በመንግስት የጸጥታ ኃይሎች ጥቃት ተፈጽሞ እንደዚሁ ሙትና ቁስለኛ ሆነዋል። ያንን ታሳቢ ማድረግ ነው። ዛሬ ፋኖ ዘመቻውን እያደረገው ነው እያሉት ዝርዝር መረጃዎቹ ተጨማሪ እንደደረሱኝ ወደ እናንተ የማደርስ ይሆናል። ወደ አምባሰል የሚወስደን መረጃ ላስከትል። በአምባሰል ተራሮች እንግዲህ ከዛሬ በተለይ በመርሳትዩ በሚገኙ የአምባሰል ተራሮች ጎርባ ተብሎ በሚጠራው አካባቢ ከማለዳ ጀምሮ ከባድ ውጊያ እየተደረገ መሆኑን መረጃዎች ጠቁመዋል። ከመርሳ የገባ የመንግስት ኃይል ጋር ነው ውጊያ እየተደረገ ያለው። የመንግስት ኃይል ጎርባ የተባለውን ቦታ ለመያዝ የተንቀሳቀሰው ከመርጌሳ ከመርሳ ከተማ ነው። ጥርጊያና ጠዶት ተብሎ ከሚጠሩ ሁለት አቅጣጫዎች ፋኖ ያጸፋ ምላሽ ሰጥቷል። በአካባቢው ውጊያ እየተደረገ ነው። እስከዚህ ሰዓት ድረስ ከማለዳ ጀምሮ የደረሰው ጉዳት በዝርዝር አልታወቀም። መረጃው እንደደረሰኝ ወደ እናንተ አደርሳለሁ። ሌላው አምባሰል ተራሮች ግሸን እስከ ተሬ በተደረጉ ውጊያዎች ትላንትና ከባድ ወታደራዊ ኪሳራ መድረሱ ይታወቃል። ግሸን ተራራ በተለይ ጅብ ጉዶ በተደረገው ውጊያ የደረሰውን ዝርዝር ጉዳት በተመለከተ በፋኖ በኩል የወጣ መረጃ አለ። ፋኖ እንግዲህ በዚህ ቦታ ላይ በተደረገ ውጊያ ሀምሳ በላይ መንግስት ወታደሮች የሙትና ቁስለኛ ሲሆኑ አንድ ሺ አምስት መቶ በላይ ተተኳሽ የድሽቃ የብሬን እና የክላሽንኮቭ ተተኳሾችም በእጅ ገብተዋል ብሏል። ማዕረጉ ያልታወቀ አንድ ወታደራዊ አዛዥም ትላንትና በዚህ አካባቢ በነበረው ውጊያ ጉዳት አስተናግዷል። የሞት ጉዳት ነው የተባለው። ወደ ሌሎች መረጃዎች እንሄድ። ወደ አዊ ዞን የሚወስደን ነው። በአዊ ዞን ጅባራ ከተማ አቅራቢያ ምርከታ እና ዣንከታ ተብሎ በሚጠሩ አካባቢዎች በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። የደረሰው ወታደራዊ ኪሳራ በዝርዝር አልታወቀም። ሌላው የሰው አልባ አውሮፕላንና የድሮኖች ስምሪትን በተመለከተ ነው። በምዕራብ ጎጃም ሶስት ወረዳዎች ላይ ከማለዳ ጀምሮ የድሮን ስምሪትና ቅኝቶች እየተደረጉ መሆናቸውን የአይንማኞች ገልጸዋል። አንደኛው ደጋዳሞት፣ ሁለተኛው ቋሪት፣ ሶስተኛው ደንበጫ። በእነዚህ አካባቢዎች ተከታታይ የድሮን ቅኝቶች እና አሰሳዎች እየተደረጉ ነው፤ ከማለዳ ጀምረው፣ በተለይ ደጋዳሞት በድግግሞች ነው ድሮኖቹ ሲመላለሱ የነበረው ብለዋል። ተጨማሪ መረጃዎችንም እንደዚሁ ይዤ እመጣ ይሆናል። ማርገር ቫይረስ ምክንያት የአንድ ካህን ህይወት አለፈ የሚል መረጃ ወደ እናንተ ላድርስ። በጅንካ ቤተክርስቲያን አገልጋይ እየነበሩ አንድ ካህን በማርበርግ ቫይረስ ህይወታቸው አልፏል። እንግዲህ ከዚህ ቀደም ብሎ በሆስፒታሉ ጅንካ ሆስፒታል አንድ ዶክተር፣ አንድ ነርስና ባለቤቱ እንዲሁም ደግሞ ሌሎች ስድስት ሰዎች ህይወታቸው ማለፉ ይታወቃል። አሁን በጅንካ አካባቢ በዚህ ቫይረስ ህይወታቸው ያለፉ ሰዎች የዛሬውን ካህን ጨምሮ ወደ ዘጠኝ ደርሰዋል፣ ሐኪሞቹን ጨምሮ ማለት ነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ